ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናገሩ። አሰላሙ አለይኩም ረህመቱላህ ወበረካቱ፣ እንደምን አላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክ እና ሼር ጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ እናምራለን። በመተማ አጠቃላይ ሆስፒታል የዓይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19/2018 ማታ እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ለቢቢሲ ተናገሩ። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳር እና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ገልጸዋል። ለደኅንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19/2018። ሟች አቶ ዳንኤል አዳሪ ሰራተኛ እንደነበር እና ከምሽቱ አንድ ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ ስድስት መሣሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውን እና ጠዋት ደግሞ ሌሎች ዘመዶች ስለሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾቹ የሚያናግሩት ባለቤቱን እና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር፣ አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጉ ከሆነ ቶሎ ክፈይ አሏት ይላሉ የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል 250 ሺህ ብር ደርሰናል እያልን እያሳወቅናቸው ሰነበትን ብለዋል በመሀል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰቡ አባል፣ እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት አንድ ሚሊዮን ሳትይዙ እንዳትደውሉ ብለዋቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ላጋቾቹ በድጋሚ ደውላ አሳውቃለች። ባለፈው ሳምንት አርብ አጋቾቹ ስድስት መቶ ሺህ ብር ክፈሉ እና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበር። ከዚያ በኋላ የተሰበሰበው ብር አምስት መቶ ሺህ ብር ደርሶ ስለነበር ሕይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀውን 600,000 ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰቡ አባል፣ ባለቤቱ ጎንደር ቤት ተከራይታ እንደምትኖር፣ የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል በተጨማሪም አብሮት ከሚሰሩ የስራ ባልደረቦቹ የአካባቢው ፖሊስ የምግብ ቤቱን ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር አውሎ እንደነበር መስማታቸውን አስረድተዋል በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመውሰዳቸውን ይናገራሉ ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስከሬኑን አግኝተውታል። አስከሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጸዋል። አቅማ ደካማ ወላጆቹን ወንድሞቹን እና ቤተሰቡን የሚረዳ የቤተሰቡ ዓይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው የዓይን ሕክምና ባለሙያ እንደነበር ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ጀምሮ እስከ ሞተበት ቀን መስራቱንም ጨምረው አስረድተዋል። በአካባቢው ከዚህ በፊትም ታግተው የነበሩ እና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎችም መኖራቸውን የሚናገሩት ግለሰቡ የሆስፒታሉ አምስት ባልደረቦችም በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል። መረጃው ከቢቢሲ ነው። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወረሕመቱላህ ወበረካቱሁ።